እንግዲህ ራሄል ወደ እስር ቤት ከተወረወረች በኋላ ሁላቸውም በየተራ እየሄዱ እየጠየቋት ነበር። በመጀመሪያም እንግዲህ ባቢ ነበር። እንግዲህ እጅ ከፍንጅ ስትያዝ አብሮት የነበረው እጅ ወደ ላይ ተብላ ቀዋንስም ለፖሊስ ስታስረክብ ግን ምን አድርጌሽ ነው? ምን በድሎች ነው? አባቴ ይወድሻል ነበር፣ ትዋደዷል ነበር። ምን ለማድረግ ፈልገሽ እሱን አስወገድሽው ሲል ነበር የጠየቃት እኔ አባትህ አንተን እንዲያቀርብልኝ ባልኩት መሰረት ግን በፍጹም አንተን በማጣት እንደማይችል እንጂ ከኔ ጋር መገናኘት ምንም እንደማይመስለው ሲያሳውቀኝ ነው እሱን ማስወገድ እየፈለኩት ትለዋለች እሱን አስወገደች ከዛ ምን ማድረግ ፈልገች ነበር ምን አስበች ሲላት አንተን ማጥመድ ያው ድርጅቱ ያንተ ስለሆነ እዛ ቦታ ስትመጣ በነፃነት አገኛለሁኝ ብዬ ነበር ትለዋለች። ሮቤል እና ብሌን ደግሞ ጸብ ላይ ገቡ። ምክንያቱም ሮቤል የመጣበት አመጣጡ ከመጀመሪያው በራሄል መንገድ መሆኑን ግልጽ ሲያደርግላት፣ ብሌን ደግሞ በጣም ተቀየመች። ለምን እሱ በእሷ በኩል እንደተዋወቃቸው እና ለመጀመሪያ ጊዜ ገንዘብ ሰጥተው ብሌንን እንዲያጠናላት እና በፍቅር አጥምዶ ሁለታቸውን ከጽናት ጋር እንዲያለያያቸው የሚለውን ተልእኮ ይዞ እንደመጣ ግልጹን ነገራት። ይህም እንግዲህ ባቢ ነበር ግልጹን ነገራት ብሎት የነበረው። ሆኖም ግን ይህን የተገነዘበች ብሌን ግን በፍጹም አልተቀበለችውም። አንተ ለገንዘብ ስትል ሰውን የምትሸጥ ከሆነ ነገስ፣ ለገንዘብ ስትል እኔን አለመሸጥ ምን ዋስትና አለኝና ነው? በጣም ያሳዛል። የእኔ እና የጽናት መለያየት ለእናንተ ምንድነው የሚያመጣላችሁ? ሲለው ትጠይቀዋለች። ለእኛ ሳይሆን ለእሷ ነው እንግዲህ የነበረው ሆኖም ግን እኮ አሁን የሰጠችኝ ገንዘብ መልሼላታለሁኝ ቢላትም እና አሁን ስትያዝና ወደ እስር ቤት ስትወረወር ነው ስላልተሳካላት ብለህ የመጣው አይደለም። ቀድሜ ከገባ በኋላ አንቺን ወደድኩች፣ በፍቅርሽ ተጠመድኩ። ከዛ በኋላ ግን መልሼላታለሁ። ይሄ ሳይሆን በፊት ነው እኔ ውሳኔን የወሰንኩት ብትለውም በፍጹም አልቀበልህም ብላ አሰናበተችው። እሱም በጣም አዘነ። አረባክሽ ተረጅኝ፣ እድል ስጪ ቢላትም በፍጹም እድል አልሰጠችው። እንግዲህ ወይዘሮ ሮማንም የእሷን መያዝ ሰምተው ወደ እስር ቤት ጥየቃ ሄደው ነበር። ሲጠይቋትም እኔ እኮ ራሄል ነኝ፣ አሁንም እዚህ ኩኜ እጄ ረዥም ነው። እዚህ ገባሽ ብለሽ አትደነቂ ዜና ብዙ ነገር አደርጋለሁ። አሁን አንቺ በመማመን እና ባለማመን መካከል ነሽ። ስለዚህ አሁን የምትቀጤ ከሆነ አስበሽ ንገሪኝ ስትል ስትንጋተል፣ አሁን ደግሞ እዚህ ቤት ገብተሽ ስር ቤት ገብተሽ ደግሞ ሌላም ነገር እሰራለሁ በሽ ታስቢያለሽ። እመኝኝ፣ እዚህም ሁኜ የፈለግኩትን ነገር ማደርግ ነኝ። እና እልቅ ተስማምተሽ አንድ ነገር ወስነሽ እንድትመጭ ስትል ታሰናብታታለች። እንግዲህ ሁላቸውም በተራ እየሄዱ ጠይቀዋታል። በጠየቋት ሰዓት እንግዲህ ጋሽ ግርማም ጽናትንም ብሌንን ምን እንዳለቻቸው በተራ ነግራቸዋሉ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋቸው አበረታቱኝ። የነባሮቹ ምን ጊዜም እንደምታበረታቱኝ ከልብ አመሰግናቸው። ላይክ ሼር የምታደርጉኝ ሰብ የምታደርጉኝ በጣም ነው ማመሰግናችሁ። እንግዲህ በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርቲ ይዘን መተናል። አሁን እንግዲህ ራሄል ወደ ስርቤት ገብታለች። ሆኖም ግን ሁላቸውም በተራ እየሄዱ ስጠይቃት ባቢንም ስትሄድለት እንግዲህ የሆነ ሆኖ ያረገሹ ልጅሳ ብሎም ጠይቋት ነበር። እሱን ዘጠኝ ወር ሲሞላ እንገናኛለን ስትል ነበር ያነገረችው። ሆኖም ግን ይህን ነገር በቶሎ ማስቀየስ አለብኝ ብሎ አንድ ምክንያት ይዟል። ራሄልን ባቢን ስትነግረው አባት በጣም መልካም ሰው ነበረ። እኔ ምንም ነገር የለኝም፣ ግን ብዙ ነገር እንዳለኝ ድርጅቱ ላይ መከተር እንዳለብኝ የገባሁት አንተን አልወድህም። እንደማልወድህ መጀመሪያውንም ትቼህ የሄድኩት እንደማልወድህ አውቄ ነው። ሆኖም ግን በገንዘባችሁ በድርጅት በገንዘብ ነገር የምደራደረው ነገር የለኝ። ገንዘብ ይገኝበታል የተባለው መንገድ ሁሉ እከተላለሁ። ስለዚህ ገንዘቡን ድርጅት እንደወሰዳችሁ ሳቅ ነው የመጣው ስትል ትነግረዋለች። በጣም አዘነ እንግዳውማ ታገኘታለሽ እዚህ እስር ቤት ትበሰብሻታለሽ ብሎ ነበር የተናገራት። እኔ ብቻዬን አይደለም እዚህ እስር ቤት የምገባው እናንተም አብራችሁኝ ነው የምትገቡት ብላለች። እንግዲህ ያለችበት ደግሞ ምክንያቱ ምን እንደሆነ ወደፊት እንረዳዋለን። እና በዚህ መሰረት እንግዲህ ጽና ጋሽ ግርማም ሄደው እንደው ለዚህ መግባትሽ በጣም ይገርማል፣ አየሽ አሁን እሳ እያሉ ሲጠይቋት አሁንም ቢሆን ከኔ ልትፈሩ ይገባችኋል። እኔ በፍጹም ጥሩ ሰው አይደለውም እዚህ ገባሁ ብዬ ምንም አይመስለኝም ስትል ነበር ያለቻቸው። ከዚህ በኋላማ በነፃነታችን እንቀሳቀሳለን ምን እንፈራሻለን ሲሏት፣ እናያለን ብትፈሩ በጣም የተመረጠ ነገር ነው ብሎ አሉ። እንግዲህ ወይዘሮ ሩማንም እንደ ይሄ ልጅ አላማረኝም፣ የት ነው የምትተዋወቂው፣ የት ነው የምታውቂው ብሎ ብላ ልጇን ብሌን ጠይቃታለች። ማን ነው ስትላት ባቢ ማነው ነው ሮቤልን አሀ፣ እሱ ነው እንዴ? በቅርብ የተዋወቅኩ ጓደኛ ነው አለቻት። ግን ይሄ ልጅ ልትረቂው ይገባሻል፣ ይገባሻ። ምን ነው እናቴ? ምን አደረግሽ? ይሄ ልጅ ከራሄል ጋራ በተደጋጋሚ አይቼዋለሁ። ከራሄል ጋራ ስላየሁት ጥሩ ነገር ያደርጋል ብዬ አላስብም። ና ራቂው አለቻት። አየሽ፣ ሰው የዘራውን ነው የሚያጭደው እናቴ። አንችም እንግዲህ ከራሄል ጋር ስለታየሽ የአንችን ነገር ነውን የማጽልሽ፣ አንችን የሚያየሽ ሁሉ እኔን መጥፎ እንደሚያደርገኝ እዚህ ጋር ተመልከች። አንቺ ጥሩ ስራና እና ጥሩ ስነ ምግባር ላይ ብትገኝ እኔም ልጅሽ ይከበርብሽ ነበር ስትል ነበር ያለቻት። ሮቤልም እንግዲህ እባክሽ እያለ ቢመፀንም በፍጹም ልትረዳው አልቻለችም። ከዛም በኋላ እንግዲህ ጽናት በተራዋ ደግሞ ልትጠይቃት ራሄልን ሄዳ ነበር። አይ በጣም እነዚህ ደረጃ ላይ ትደርሻለች ብለን አላሰብንሽም ነበር ብላ ጠየቀቻት። ግን እስኪ ያን የተፈጠረ ነገር ንገሪኝ አለቻት። የምኑን የእርግዝናውን። ከዛ ስትነግራት እንግዲህ እኔ በደካማ ጎኑ ገባሁኝ። አባቱ በሞተበት ሰዓት አንቺን አስወግዱ ስርቆሽ ስለነበረ ያን ነገር ተጠቅሜ ማዝናኛ አጽናኝ መስዬ አዛኝ መስዬ ገባሁኝ። ከዛ ጊዜ ብቸኝነቱን በጠቃሁ ጊዜ እኔ ከጎኑ ሆንኩኝ። ከዛም ቀስ በቀስ ማድረግ ያለብኝም ብዬ ወይን ገዝቼ መጥቼ አጠጣሁት። ከዛም እሱም እኔም የምናውቀው ነገር አንብ በቃሽ፣ በቃሽ እንዳጨረሽው አለቻት ማለት ነው። እንደ የጠየቅሽው ጥያቄውን እኮ አንቺ ነሽ ትጨርስልሽ እንጂ ስትል ትጠይቃታለች። ከዛ በኋላ እንግዲህ ያ ነገር ተፈጸመ አለቻት። ያ ነው ደግሞ የሚገርምሽ አለቻት። እና ደግሞ ሌላ ምን አለ ስትላት፣ የባቢ ልጅ በሆዴ ውስጥ ተጸንሷል ስትላት፣ ጽናት ደነገጠች፤ ማመን አቃታት። ተመለሳ ሄዳ አለቀሰች አለቀሰች በሚገርም ሁኔታ ስታለቀስ ምንድን ነው ስትላት ብሌን ለብሌን ሁሉን ነገር አጫወተቻት በቃ አሁን ዝም በል ብሌን ደግሞ በተራዋ ታለቅሳለች ምኑ ነች ነው የምታለቅሺው ስትል ጽናት ትጠይቃታል ሮቤል ትላታል እና ሮቤል ደግሞ ምን ሆነ ምን ሆነብሽ ምን ሆንሽ ስትላት ሮቤል እኮ አንቺ እና እኔን ለማለያየት ተልኮ ተሰጥቶት ገንዘብ ሰጥታ ራሄል እንደላከችው ነገረኝና፣ አሁን ግን ይቅርታ አድርጊልኝና አንቺ እና እኔ በፍቅር ወድቅ ያለሁ ይለኛል። እንዴት ይህን ነገር እኛ ምን አደረግናቸው? የእኛ መዋደድ ምንድን ነው ለሁሉም ሰው ጠላት እየሆነን የበዛው? ብላ ስትል፣ እንዴ! እውነት ይህን እና አሁን ምን እያለ ነው? አሁን ተጸጽቻለሁ እያለ ነው። ግን እኔ በፍጹም ውስጤ አልተቀበለውም። እንደዚህ አይነት ሰውን አላምንም። እኔ እንዴት እንደሸወደኝ አላቅም። ታውቂያለሁ ሰው ቶሎ ብሎ አልሸ አይሸወድም ነበር እሱ ምን ቢለይ ነው የተሸወድኩት። እያለቻትም ነበር። ሆኖም ግን ሁላቸውም አሁን ለቅሶ ናቸው። እንግዲህ ጽናትን በልጅ ሁኔታ ግን ራሄል እውነተኛ ናት ወይ የሚለው ነገር እርግጠኛ አይደለም። ሮቤን እንደገና ተመልሶ ወደ ባቢ ሂዶ ለባቢ እንዳልተቀበለችው ከዚህ በኋላ ዓይንህን ላይ አልችልም ብላ እንደመለሰችው ነገራት። በፍጹም አይዞህ፣ አንተ እንኳ ተስፋለህ አንድ እድላለህ እንደምንም ብለት ታስረዳት። ተረጋጋ፣ ለተወሰነ ጊዜ ራሷን ታዳምጥ ይቅር ትልሃለች። ደግሞ ሁሉን ነገር እኮ ነገርኳት። ገንዘቡን ሁሉ እንደመለስኩኝ ከሷ በፊት ከመያዟ በፊት እንደሆነ ሁሉ ነግሬያት ነበር፣ ግን በፍጹም ዛሬ አንተ ነገ ቢቸግረን እኮ አንተ ነገ እኔን ትሸጠኛለን ለገንዘብ ስትል የምትሞት ከሆነ ፍቅር ምንም አይመስልህም። ገንዘብስ ካገኘህ እኔንስ ለመሸጥህም በምን ዋስትና አለኝ አለችኝ፣ አለው። አይዞ ሀሎ። ከዛ እንደገና ጽናት ደግሞ የተፈጠረው ነገር እውነት ነው ወይ ስትል ባቢን ትጠይቀዋለች። ባቢ ደግሞ አዎት በስተት ነው የተፈጠረው፣ ግን የምትለው ነገር አላምንበትም፣ ልጅ ያለ አይመስለኝም ሲል ይነግራታል። አንተ ከዚህ በኋላ አበድ እንዳታይኝ በፍጹም አንተ ባቢ ዓይንህም ማየት አልፈልግም፣ ህይወትህን የራስህ ምራ፣ ከዚህ በኋላ አንቺ ያለች ብለህ እንዳትመጣ ስትል አስጠንቅቃ ሰዳው ስለነበረ ይህንንም ለሱ ነገረው። በቃ ለዚህ ምን አለች፣ በፍጹም አይንህም ማየት አልፈልግም፣ ከዚህ በኋላ አንተና እኔ በፍጹም አብረን መኖር አይንችልም ብላለች ብሎ ነገረው። ከዛ አንድ ዘዴ ፈጠረ። ይህ ነገር እኮ ውሸቷን ሊሆን ይችላል፣ ስለዚህ መርማሪዎቹ ጋር ሂደነ የወሊድ ቴስት እንድታደርግ እናስደርግ ብለው ወደ ስር ቤት ሄዱ። ስር ቤት ሄደው እንግዲህ ዳኛውን ኢንስፔክተሩን አናገሩት። እንሱም ሲያናግሩት አሁን እሷን ይህን ነገር ምርመራ አድርጊ ማለት አንችልም ግን የሆነ ጉንፋን ሆነ የሆነ ነገር ከመጣባት በዛ ምክንያት እንግዲህ ልናስመረምራት ስንችል በዛው የእርግዝና ቴስቱን እንድታደርግ ማዘዝ እንችላለን። ስለዚህ አንድ የጤና እክል ሊኖርባት ይገባል ብሎ አሉት። ችግር የለም፣ ይህንን በእኔ ጣሉት፣ እኔ ያደርገዋለሁ ብሎ ቃል ገባ ሮቤል። በምን አይነት መንገድ ያደረግላት እንደሆነ ባናቅም ማለት ነው። ከዛ በኋላ እንግዲህ እሷ አሁንም ታስሬም ቢሆን ከእስር ቤትም ሁኜ በፍጹም እኔን እንትን ማለት አይችሉም እያሉ ነው። ከዛ ባቢ ደግሞ ጋሽ ግርማ ጋር ይቅርታ ተጠያየቁ። ጋሽ ግርማን በጣም ደስ አላቸው። አየህ ልጄ፣ እኔ ይህን ነገር አልፈጸምኩትም ብል ማንም አላመነኝም ነበር እኔ አሁንም ቢሆን ልጄ ነህ እወድሃለሁኝ፣ ግን እውነት ስለወጣልኝ በጣም ተደስቻለሁ፣ ሲል ጋሽ ግርማ ይቅርታ አድርግልኝ፣ እኔ አንተ መስለኸኝ ነበረ። እኔ እኮ በዛ ጊዜ አባቴንም ፍቅሬንም ነው ያሳጣችኝ፣ ስለዚህ ይቅርታ አድርግልኝ፣ ይቅርታ አድርግልኛል ወይ እያለች ነበረ እየጠየቀችው እሳቸው እሱም ይቅርታ እንዳደረገላቸው ተነጋገሩ። አሁን እንግዲህ ይህ የሮቤል ደግሞ ስር ቤት እሷን ለመጠየቅ ሄዷል። ስር ቤት ሊጠይቃ ሲሄድ የሆነ ሽታዋ በጣም ራሷ እንግዲህ እስር ቤት በፊት እዚህ ውጭ ሁና ስትጸዳዳ የነበረ ስትቀባባ የነበረ ሴትዮ፣ እስር ቤት ምንም አይነት ክሬምም ሆነ ምንም አይነት ነገር ባለማገኘቷ ይሁን አላወቅንም። ከእሱ ጋር ስትገናኝ አፍንጫዋን እያነፈነፈች ቆይ፣ ልክ መጥፎ ሽታ እንደ ሸታታት እየሆነች ስትል እሱ ቀጥ ብሎ እየሳቀባት ነበረ። ሮቤል እንግዲህ እዚህ ጋ ነው እሷን አንድ የጤና እክል እንዲያገኛት አድርጎ አስቦ ሄደው። ምን ይዞ ሄዶ ነው ወይንስ የራሷ ሽታ ነው ወይንስ እሱ የሚሸት ነገር ጉንፋ እንኳን እንዲይዛት የሚያደርግ ነገር ይዞ ሄዶ ነው የሚለው እንግዲህ ቀጣይ የምንመለከተ ይሆናል። ቢሆንም እንግዲህ ራሄል እያበቃላት ነው። ከዚህ በኋላ አሁን እንግዲህ ጽናትና ባቢም እንግዲህ እና ሮቤልና ብሌንም እንግዲህ ጋሽ ግርማስ ስላሉ ይታረቃሉ ብለን እናስባለን። የዛሬው በዚህ አልኳል። አስመሰግናችኋለሁ